ሰላም እንዴት ናችሁ? ይህ እዚህ ጋር የምታዩት የሶላር ሆም ሲስተም ነው። የዲላይ ትምህርት ነው። የራሶል ሰርቲፋይድ እና የውስኪ እንግዲህ እዚህ ጋር የኤሌክትሪክ ቻርጅ ማጠራቀሚው አለ። ሁለት አምፖሎች አሉ። ሁለት ኖርማል አምፖሎች፣ አንድ ደግሞ የፕሎረሰንት ላምፕ የሚመስል አለ። እንግዲህ ገመዶቹ የአምፖሎቹ ገመዶቹ መረጃጅም ሆነው የፈለግንበት ቦታ ለማስቀመጥ እንዲመች ተደርጎ ነው የተሰራው። የተለያየ የላይት ኢንተንሲቲ አለው። ማበማቸውም በራሱ የሁሉም እንደዚሁ። በተጨማሪ የአስር ዋት አምፖል የአስር ዋት አምፖል አለው። ከማጠራቀሚያው ወይም ከጋኑ ብቻ ሳይሆን ከፓናሉም ከፍታ ሞባይል ቻርጅ እንድናደርግበት ተደርጎ የተሰራ ነው። ይደውሉልን። በፌር በሆነ ዋጋ ኳሊቲ የሆነ ዕቃ እናደርስላችኋለን። መልካም ነው።